የዋሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ። ከአሜሪካ ባለስልጣናት የተለያዩ መረጃዎች እየወጡ ይገኛሉ። የኢራንን የኒክለር ማብለያ ጣቢያ ሙሉ ለሙሉ እንዳላወደሙትና በሶስቱም የኒክለር ማብያ ደግሞ የተጠቀሙት በንከር በስተር አይደለም። እስራኤል ኢራንን አጠቃች። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ይህ ምስሉን እዚህ ጋር የምታዩት ልጅ የእስራኤል ወታደር ነው፣ እና ሰሞኑን ጋዛ ውስጥ ነው የተገደለው። በጣም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? ቀብሩ ላይ አንድ አይሁዳዊ አይታይም። የዋሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የደረገ ለጭፍጨፋ የደረገ የጨፈጨፈ እንስሳት። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ምክንያቱም ይህ ቪዲዮ ቫይራል መውጣት አለበትና ማለት ነው። እኔ እስከ ማቀው ድረስ አብደላ አልሐረሪ ወይንም የአህባሽ መስራች የእስራኤል ሰላይ ነበረ ወይም ደግሞ የሆነ የሞሳድ አባል ነገር ነበረ፣ እንደዛ ሲባል ሰምቻለሁ። ኢምፓርሻል ይሄ ደግሞ የኦርቶ አማራ ሰላይ ሳይሆን አይቀርም፣ የነዚህ ኦርቶዶክሶች ሰላይ ሳይሆን አይቀርም። ዶክተር አቡበክር ማለት ነው፣ የኦርቶ አማራ እንደዛ ነው ይመስለኝ። ምክንያቱም አይታችሁ ከሆነ እንግዲህ የኢትዮጵያን ግማሹን ሙስሊም አክፍሮት ነው ያለው። እነሱ ያሩት አያስበላም ነው የሚለው። እንደሱ ከኛ አይደሉም ነው የሚለው። የእነሱ ሙቭመንት በጣም መጥፎ ሙቭመንት ነው የሚለው ምናምን ነገር እና የሆነ ተከፍለውት ምናምን። አሁን ኦርቶ አማራ የሚባለው ጽንፈኛ ግሩፕ አለ አይደለ? እነሱ ከፍለውት ምናምን የሆነ የእነሱን ድምፅ ነው የሚያስተጋባ የሚመስለኝ፣ ሁሌ ማለት ነው። አላ ኩልህል ሙጀስሚያ አልከ ሙሸቢሃ ዋህቢያ አልከ ኩፍያ ምንም አይመስለንም እኛ። ሲጀመር ሁለት ቪዲዮቹ ወይ ሶስት ቪዲዮቹ ነው ስለአንተም የሰራሁት። ምክንያቱም በአሁኑ ሰዓት ያው ህዝበ ሙስሊሙ ምርጫ ላይ ነው። በምርጫው አንተን እንዳያካትትክ ነው። ምክንያቱም አንተ የሆነ ግሩፕ የሆነ እስልምና ማፍረስ የሚፈልግ ግሩፕ አባልነክና ሰላይነ ከዛ እንኳ ወደ መጅልስ እንዳትገባ በሚለው ነው ቪዲዮች እንደሰራ ያለነው እንጂ አንተ ንግግር ምንም አምጥቶ ወረ ምንም ነገር ብሎ አይደለም። ምክንያቱም ምንም ማምጣትም አትችልም። ምንም አይነት እንትንም የለ። ሙስሊሙ ምርጫ ላይ በርቱ፣ ካርዳችሁን ውሰዱ፣ የምትመርጡትን ለይታችሁ እወቁ። ወደድንም ጠለንም አሁን ያለውን መጅሊስ አሁን ባለው ደረጃ የሚደርሰው ነገር የለም። አላህ ስብሀኑ ተዓላ ደግሞ ቀጣይ ከእንደ የተሻሉ አመራሮችን ወጥቶ ህዝበ ሙስሊሙን እነሱ እንዲመሩልን ዱዓ እናደርጋለን። ከዛ በዘለለ ግን ለአሁን ጫት ቃሚ መጅሊስ አይገባም። ጫት ቃሚ ጫቱን ተፍቶ እንጂ ጫት እየበላ መስጊድ አይገባም። ከአሜሪካ ባለስልጣናት የተለያዩ መረጃዎች እየወጡ ይገኛሉ። የኢራንን የኒውክለር ማብለያ ጣቢያ ሙሉ ለሙሉ እንዳላወደሙትና በሶስቱም የኒውክለር ማብያ ደግሞ የተጠቀሙት በንከር በስተር አይደለም። በንከር በስተር የተጠቀሙት በፎርዶና በናታንዝ ነው እንጂ በኢስፋሃን የተጠቀሙት ቶማሃውክ ሚሳኤል እየተባለ ይገኛል። ይህንንም ዩናይትድ ስቴትስ ኦፍ አሜሪካ ይፋርገዋለች። ሐሙስ ለታ ስብሰባ እንደነበራቸው የሚታወቅ ነገር ነው። ከዛ መካከል ክሪስ ሞርፊ የሚባለው የሴናተሩ ሎሜከር ወይም ደግሞ ህግ አውጪ እንደተናገረው ከሆነ ሙሉ ለሙሉ እንዳልወደመ ተናግረዋል። ለምን መሰላችሁ? ከሶስቱ የኒውክሊር ማብለያ ጣቢያዎች መካከል አብዛኛው የኢራን ዩራኒየም ይገኛል ተብሎ የሚታሰበው በኢስፋሃን ነው። ኢስፋሃን የሚገኘው ደግሞ በሴንትራል ኢራን ኢስፋን ነው። ይህ ኢስፋን ከሌሎቹ የኒክላር ማብለያ ጣቢያዎች በጣም በጣም በጣም ወደታች አንደርግራውንድ ነው ተብሎ ነው የሚታሰበው። ስለዚህ እነሱ እንደተናገሩት ከሆነ ይህ ጂቢዩ 57 ሙሉ ለሙሉ አታክ ያደረገዋል ተብሎ ስለማይታሰብ ከሰማሪን ቶማሃክ ሚሳኤል ተኩሰው እንደመቱት ገልጸዋል። ኦሊ በፎርዶና በናታንዝ ላይ ብቻ ነው ይሄ ጂቢዩ 57 የተጠቀሙት እንጂ በኢስፋሃን ላይ ቶማሆክ ክሩዝ ሚሳኤል እንደተጠቀሙ ተናግረዋል። ከዛ በተጨማሪ ደግሞ የተለያዩ የአሜሪካ ወታደራዊ ባለስልጣናት እንደተናገሩት ከሆነ የአሜሪካ ዋና አላማ ሙሉ ለሙሉ የኢራንን የኒውክለር ፋሲሊቲ ማውደም አልነበረም። አላማዋ የኢራን የዩራኒየም ኢንሪችመንት ወይም ደግሞ የኒውክለር መርሃ ግብሯ ላይ በምታረገው ጥረት የኒውክለር ቦምብ በመታጠቅ በምታረገው ጥረት ላይ ወደ በመለስ ነው። በዚህም እንግዲህ ለሚቀጥሉት ብዙ ወራት የኢራንን የኒውክለር ፋሲሊቲ ወይም ደግሞ የኒውክለር ቦምብ የመታጠቅ ሁኔታ ወደኋላ መልሰነዋል ሲሉ ተናግረዋል። እስራኤል ኢራንን አጠቃች፣ ኢራን በእስራኤል መለሰች፣ አሜሪካ ኢራን ላይ አዘነበች፣ ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ይልዝ ነው እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች ኳታር ደግሞ ኢራንንም አመሰገነች ገብቷችኋል ውስብስብ ነው አይደል

ይደርቃሉ ክረምት ላይ እንደገና ይቀሰቅሳቸዋል እውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ጫይ አላሁ ጀለ ፊዑላ ሙእሚን ክስተት ሲያይ ያምናል እንቅልፍ እያጣን ያማል ያ ረብ ለምን የሆነ እኮ እንላለን ግን ደግሞ በረቀቀ እውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናመን ወይ አጉድለን እየቆነጠጠን ነው።

በቄሶቻቸው ከተደፈሩ ሴቶች አንዷ ናት። የእሷን ቪዲዮ የእሷን ድምፅ ሳላሰማችሁ በፊት የራሴን ሁለት ሀሳብ ላስቀምጥ። አንደኛው ሀሳብ ስለ ጥምቀት ነው፣ ሁለተኛው ሀሳብ ስለ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ነው። ቪዲዮዋን አምጥቼ አሰማችኋለሁ። ቪዲዮን ኮፒ ሊክ፣ ሼር አድርጋችሁ ለክርስቲያን ወገኖች ሼር አድርጉልኝ። ባረከላሁ ፊኩም። ከጥምቀት ልጀምር ጥምቀት ተብሎ ሲነሳ ብዙ ነገራቶች አእምሯችን ላይ ይመጣል። ተጠምቀን የምናውቅ ሰዎች፣ እኔ በአእምሮ የሚመጣ አንድ ነገር አለ። ከአንድም ሁለት በዛ በብርድ ከላይም ከታችም ሳለብስ እርቃኔ ያን የሚያክል ጎረምሳ ቄስ ፊት ለፊት ቆሜ በዛ በሚያክል ጆግ ከላይ እስከ ታች ውሃ በውሃ ታፍኝ እስከምሞት ወደ ታች እየደፋብኝ በያዘው መስቀል እየደበደበ ተጠመቅሽ የሚለው ሀሳብ አሊያም ደግሞ ተጠመቅኩኝ ብዬ ወደ ቤት የምገባበት ሁኔታዎች መቼም ከአእምሮ የሚጠፉ አይደሉም። እንግዲህ እንደሚታወቀው ሴት ልጅ ከአስር ዓመት በኋላ አሊያም ደግሞ ከአስራ አምስት ዓመት በኋላ የሰውነት ለውጥ፣ የማደግ የማቆጥቆጥ ወይንም ደግሞ ይሄ የማጎጥቆጥ እንትን ትጀምራለች። ሶ ገና ብቅ ብቅ እያለች ያለች ሴት እርቃኗን ከላይ እስከታች አንድ ወንድ ፊት ለፊት ቆማ ያ ወንድ ለስሜት የማይነሳሳ ከሆነ ያ ወንድ ወይ ስሜት አልባ ነው፣ አሊያም ወንድ አይደለም። ጀስት እንደ ሀገራችን ንግግር ነው ምላችሁ። ሁለተኛው እህቶቻችን የሚደፈሩት በፓስተሮቻቸው ነው። በየቸርች ቤቱ የእግዚአብሔር ቃል እንዲህ ሲል መጣልኝ እያለ አንድ ጡቷን አንድም ከኋላዋ የነካካ ብቻ ቤቱ ይቁጠሩ። ሶ የእነዚህ እህቶቻችንን እምባ በየቤቱ በየቤቱ በየቤቱ ምን ብለን የሃይማኖት አባትን እንከሳለን እያሉ የስንት እህቶች ህይወት ተበላሽቶ ስንቱም አርግዞ ልጅን ያላባት እያሳደገ ያለ ስንቱ በየቤቱ እያለቀሰ እንዳለ ቤቱ ይቅጠሩ። ወደ ሀሳቤ ስ ወደ ሁለተኛው ሀሳቤ ስመለስ ስለ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ትዳር ነው። እንግዲህ ያብዬን ወደ እምዬም እንደሚለው የክርስቲያን ወገኖቻችንም ነውራቸውን ለመደበቅ ሲሉ ብዙን ጊዜ ስለ መድፈር ሲነሳ ነቢዩ ሙሐመድ ሰለላሁ አለይህ ወሰለም አይንሻን በዘጠኝ ዓመቱ አግብቶ ካገቡ በኋላ ደፈሯት የሚል ቅዠት የሆነ ንግግር ያመጡልናል። ደፈሩ አገቡ፣ ብቻ ይሁን እንዝለለው እና የምልላችሁ ፈልጌ ነው። መድፈር ማለት ምን ማለት እንደሆነ የማታውቁ ከሆነ እስኪ የዚች ወገናችንን ቪዲዮ እንስማና ከዛ ሁለተኛ ሀሳቤ ላስቀም። ያስያስተበበ እስጢፋኖስ ይባላል እና ወደተኛሁበት አልጋ መጣ። እዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ። እዛ በትራስ ነው ያፈነኝ። አንተን ብሎ ቄስ። እዛ ክፍል ውስጥ ሌሎች ሰዎች አሉ አሉ። እና በዛ ድካም በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ ከባድ ከባድ በቀል፣ ለእኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ፣ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይህ በጣም ያማል። በእርግጥ እንደ ክርስትና ሴት ልጅ ያን ያክል ዋጋ ያላት ስላልሆነች ብትደፈርም ባትደፈርም ሚዛን ያላት አይደለችም። ለምን ካላችሁኝ፣ ኦሪ ዘዳግም ምዕራፍ 22 አንቀጽ 28 ላይ እንደዚህ ይላል። ማናችሁም ወይንም አንድ ወንድ ማለት ነው ድንግል ያላትን ሴት ማንም ያልደረሰባትን ሴት አንስቶ ከዛ ቢደፍራት ወይንም ከደረሰባት በኋላ ምን ማድረግ አለበት? ለአባቷ 50 የብር ስቅል ሰጥቶ ያቺን የደፈራትን ወይንም የተጫወተባትን ሴት ማግባት ይችላል ማግባት ይችላል ያስ ከዛ በኋላ ደግሞ መፍታት የለበትም ሶ ይሄ ያኒ ኬፍ ያኔ አሁን ሴቶችን የሚደፍሩ ቄሶች ምንም አላደረጉ ምንም አላደረጉ ምን አደረጉ ያነበቡትን የፈጣሪ ቃለን በስራ ላይ አዋሉ አለቀ በስራ ላይ አዋሉ እናም ይሄንን ጉድ ደብቆ የሚገርማችሁ ነገር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይንሻን በዘጠኝ ዓመቷ አግብቶ ፈቷት የሚሉ ሰዎች እኮ በተክሊል በቤተ ክርስቲያን ህግ ማለት ነው። ገና ዘጠኝ ዓመት ያልሞላትን ኢቭን፣ ጡት ያላወጣችን ልጅ ማለት ነው ተክሊል እያገቡ እየዳሩ ነው ያሉት። እልል ብሎ እየዳሩ ነው ያሉት። ወለሄ አይገርምም። ግን እዚህ መጥቶ አዋቂ ነን ከሚሉ እስከ አለቅላቂዎቻቸው የነቢዩ መሐመድ ሰለላሁ አለይ ወሰለምን አንሻን በዘጠኝ ዓመት አግብቶ ስለ መድፈር ነው የሚያወሩት። ሲጀመር መድፈርና ማግባትን ለይታችሁ ያላወቁ ጀዝባ ሁላ እንዴት ነው እናንተ? ይሄንን እንትን ቤታችሁ ደብቃችሁ ስለ ነቢዩ መሐመድ ማግባትና መድፈር የምታወሩት ሲጀመር ማግባትና መድፈር እንኳን እንዲሁ ለይታችሁ አታውቁ። አጃይብ እኮ ነው። እናም ይሄን ማለት እፈልጋለሁ ው እውነቴን ነው የምር ብቻ ገርሞኝ ነው። በጣም ብዙ ጊዜ ያለው እንደዚህ በቄሶቻችን ተደፈርን ምናምን ምናምን የሚሉ ታዲያ፣ ሲጀመር ቆይ እዛ ቄሱ ስር ከላይ እስከታች ሳንለብስ እርቃናችንን ቆመን ወንት እኮ ነው እንዴ? ታዲያ ለምንድን ነው የማይደፍረው? ሆ ጉድ እኮ ነው። ለማንኛውም በክርስትና ውስጥ ብዙ ነገር እየተሻሻለ ነው ያለው። እባካችሁ እባካችሁ ይሄ የእንትኑን ነገር ብታሻሽሉት፣ ይሄ የጥምቀቱን ነገር ብታሻሽሉት። ከምንም በላይ የምር ለሴቶቻችሁ ስትሉ አለቁ እኮ ሴቶቻችሁ፣ የምር አለቁ። ለማንኛውም ይሄን ይመስላል። በነገራችን ላይ ሴትዮዋውን አርግዛለች አሉ አርግዛ ምናምን ቤት ክራይ ይዞላታል። አይ በሉ ደህና ሁኑ። ይሄ ምስሉን እዚህ ጋር የምታዩት ልጅ የእስራኤል ወታደር ነው፣ እና ሰሞኑን ጋዛ ውስጥ ነው የተገደለው እና ለጠይቃቸው የፈለግኩትና በጣም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? ቀብሩ ላይ አንድ አይሁዳዊ አይታይም፣ ወይ ደግሞ ሀዘኑ ላይ አንድ ነጭ የለም። እና ምን እንዳስገረመኝ ታውቃላችሁ? ቤተ አማራው ነው እስራኤል ውስጥ የሚኖሩ ቤተ እስራኤላውያን ማለት ነው። ተገለው ለብቻ ክልል ተሰጥቷቸው ነው እንደሚኖሩት። በችግራቸው ጊዜ ነጮች ጋር አይቀላቀሉም። እንዳትቀላቀሉ ተብሎ እንደዚህ ድንበር ተሰጥቷቸው ነው ወይስ ለምንድን ነው በሀዘኑ ላይ ነጮች ያልተገኙት? ይሄ ልጅ የሞተው እስራኤልን ወክሎ ወታደሩ ነው፣ ለእስራኤል ነው ደሙን ያፈሰሰው። ለምንድን ነው ነጮቹ ሀዘኑ ላይ ያልተገኙት? ጠቅላላ ኢትዮጵያውያን ብቻ ናቸው ሀዘኑ ላይ የነበሩት። ለምን እንደዚህ ሊሆን ቻለ? እንደ ኳራንቲን ተገላችሁ ነው እንደ የምትኖሩት እዚያ ለብቻችሁ ተገልላችሁ ለማለት፣ ለብቻችሁ የሆነ አካባቢ ላይ የተሰጥቷችሁ ከነጮቹ ተለይታችሁ ነው የምትኖሩት ነው ወይንስ እንዴት? በአዘናችሁ ጊዜ በችግራችሁ ጊዜ አልተገኙም ነጮቹ። አይ በጣም ኮንፊውስድ ሰሎንኩ ነው እና ፎቶዎቹን እያየሁ አንድ ነጭ አጣውባቸው ፎቶዎቹ ላይ ቤተክርስቲያኑም ላይ በአዘኑም ሰልፉም ሲሄዱ ምናምን ነገር አንድ ነጭ የለም። እና እንዴት ነው ቆይ ተገለው ነው እንደሚኖሩት ለብቻቸው የሆነ አካባቢ ተሰጥቷቸው ከነጮች ጋር አይቀላቀሉም እንደብዬ አስቤ ነው። እስኪ የምታውቁ ሰዎች መልስ ስጡኝ እስኪ። በራሳት የተከናወኑ ዓለም አቀፍ መረጃዎችን ልስጣችሁ። ትናንትና እስራኤል በፈጸመችው የአየር ጥቃት በጋዛ እንግዲህ ከሰላሳ ስድስት በላይ ፍልስጤማውያን መገደላቸው ተሰምቷል። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ ኃላፊ አንቶኒዮ ግሬስ የሞሳድ ዋና ሰላይ መሆናቸውን እንግዲህ ፖሊስ በተለያዩ አይነት መረጃዎች ይዞት የወጣው መረጃ አለ። በተለይም ደግሞ ይህንን ጉዳይ ያሳወቀውና ለዓለም እንግዲህ ይፋ ያደረገው እንግዲህ ካይሃን የሚባል ጋዜጣ ነው። ካይሃን ጋዜጣ በመካከለኛው ምስራቅ ያሉ ቴንሽኖችን እየሚያጋልጥ ምስ ራ ጋዜጠኛ መሆኑ ይነገርለታል። የነጃሺ ቲቪ ጋዜጠኛ ሀያት ከማለትና የካሜራ ባለሙያ ካሊድ ተቂን የታሰሩበትን ምክንያት በቂ ምክንያት ፖሊስ ማብራሪያ እንዲሰጥ ህዝበ ሙስሊሙ እየጠየቀ ይገኛል። በሌላ በኩል መነጋገሪያ የነበረው የሰሞኑ ጉዳይ ነው። የሰሞኑ ጉዳይ እንግዲህ ከሰላሳ ሚሊዮን የአሜሪካ ዶላር ሰላሳ ቢሊዮን የአሜሪካ ዶላር ቀርቡላት ነው እንግዲህ ኢራን ጦርነቱን ያቆመችው የሚለው ንግግር በማህበራዊ ሚዲያዎች ሲዘዋወሩ አይቻለሁ። እኔም ይህንን እንግዲህ ለማጋለጥ ምህር ቲቪ ወይም ደግሞ የምህር ኒውስ ቡድን ገብቼ በማይበት ሰዓት የኢራን ፖስቶች ጠቅላለም 30 ቢሊዮን ዶላር ውጃቸው ላይ አለመግባቱና ነገር ግን በኳታር በኩል ሊፈጸምላቸው እንደሚገባ የአሜሪካ መንግስት ከኳታር ጋር የጋራ ግንኙነትና ውይይት ማድረጉንና 30 ቢሊዮን ዶላር ወደ ኳታር ካዝና ገብቶ ኳታር ደግሞ ለኢራን እንደምታቀብል የመሀል ሸምጋይ እንደሆነች ጭምር በዛሬ እለት እንግዲህ የተሰማው ዜና እውነት ስለመሆኑ ማረጋገጫ ነው። በሌላ በኩል ህውሀት ወልቃይትን ለመቆጣጠር የከፍተኛ የሆነ እንግዲህ ዝግጅት ማድረጉንና ታጣቂዎችን እያሰማራ እንደሚገኝም ተነግሯል። አሁን ላይ እንግዲህ በትግራይ ትግራይ ክልል ጊዜያዊ አስተዳደርነት ያሉትም ታደሰው ወረደም ይህንን ጉዳይ ውስጣቸው እየደገፉ ስለመሆናቸውም አንዳንድ ምንጮች እየጠወጡ ይገኛሉ። ታዲያ አሁንም ቢሆን እንግዲህ ደማፋሳሹን ጦርነት የሚጀምሩ ከሆነ አሁንም ሌላ ጥያቄ የሚፈጥር ስለሚሆን መንግስት አስቸኳይ የሆነ እንግዲህ ጥንቃቄ ሊያደርግ እንደሚገባም ተመክሯል። ኢራን ከቻይና አርባ ጂ ቴን ሲ የተባሉ ተዋጊ ጄቶችን መግዛቷን በትላንትና ዕለት ምህር ኒውስ አሳውቋል። የኢራን ፖስቶች በተለይም ደግሞ ከቅርብ ጊዜ ወዲ ማለ እስራኤል የአየር ክልሏን ከጣሰችባቸው በኋላም ወደ ሩሲያ ና ቻይና እንዲሁም ደግሞ ሰሜን ኮሪያ በማማተር እንዲሁም ደግሞ ቱርክ በማማጠር ከባባድ የተባሉ የአየር መቃወሚያቸው እና እንዲሁም ደግሞ የአየር ተዋጊ ፋይተር ጄቶችን እየገዛች መሆኑ ተሰምቷል። የትግራይ ክልል ወጣቶች ኤርትራንም ኤርትራ በሉዓላዊነታችን ወይም በኢትዮጵያዊነታችን ሀገራችን ላይ አንድ ጥይት የምትተኩስ ከሆነ እኛ ቀጥታ ለመዋጋት ኤርትራ እንገባለን ሲሉ ዝተዋል። ይህንም ደግሞ የህወሀት ተላላኪዎችና ና አሸባሪዎችና በትግራይ ደም የሚነግዱ እንግዲህ የህወሀት አመራሮችን በተመለከተም ጥብቅ መመሪያ ወጣቶቹ አስተላልፈዋል። ሰላሳ ቢሊዮን ዶላር ማለት ነው በአሜሪካ ተጽዕኖ ኢራን ለተገደሉ ሳይንቲስቶች ፖሊሶች እና ጀነራሎች ብሔራዊ ሽኝት ልታደርግ መሆኑ ተሰምቷል። እንግዲህ የ30 ሚሊዮን ዶላር ተጽዕኖ በተለይም ደግሞ የተገደሉባትን ሳይንቲስቶችና እንዲሁም ደግሞ ጀኔራሎችን በብሔራዊ ደረጃ ማለትን ሽኝት አላደረገችም። አሁን ላይ በብሔራዊ ደረጃ ሽኝት እንደምታደርግ የኢራን ፖስቶች በዛሬው ዕለት ይዘው ተወጡት መረጃ ለማወቅ ተችቷል። የአልቡርሃን ቡድን ሱዳንን ለቆ እየወጣ ስለመሆኑ ተሰምቷል። በተለይም ደግሞ ወሳኝ የሚባሉ የሊቢያ ና የግብፅ አዋሳኝ ድንበሮችን በመልቀቅ ወይም ደግሞ ጥሎ በመሸሽ ለፈጥኖ ደራሾ ቡድን እያስረከቡ ስለመሆኑ ተሰምቷል። በቅርብ ቀን እንግዲህ ሱዳንን ፈጥኖ ደራሾ ቡድን ሙሉ በሙሉ ይቆጣጠራል ተብሎ እየተጠበቀ ይገኛል።